የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርሶቹ እናስደምጣችኋለን። አንጋፋው ሪልስቴት ተገዶ ግንባታ ማቋረጡ ተሰማም። የመንግሥት ሕንፃዎች የማይመለከተው ተቋም ኪራይ እየሰበሰብባቸው ነው ተባለም። ኢትዮጵያ የትራምፕን መግለጫ ውድቅ አደረገች። የፌዴራል ኦዲተሮች መሣሪያ እንደሚመዘዝባቸው ተገለጸን። አሜሪካ የኢራንን የኒውክለር ክምችት አልመታችም ተባለም። እንዲሁም ኢራን መውሰድ ስለጀመረችው የጭካኔ እርምጃ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 መስሪያ ቤቱ በናሙና ካያቸው አራት ከፍተኛ የትምህርት ተቋማት የሚያስገነቧቸው ግንባታዎችና 147 የመስኖ ፕሮጀክቶች ከአንድ ዓመት እስከ ሰባት ዓመት የዘገዩ መሆናቸው 296 የመንገድ ፕሮጀክቶች ውስጥ አራት ዓመትና ከዚያ በላይ የዘገዩና ከዚህ ውስጥ 127 ፕሮጀክቶቹ ያሉበትን ደረጃ የሚያሳይ መረጃ ያልተገኘላቸው መሆኑ ከ267 ቢሊዮን ብር በላይ ተጨማሪ በጀት የጠየቁ ሀያ የሚሆኑ የኤሌክትሪክ ኃይል ፕሮጀክቶች መኖራቸውና ዘጠኙ ፕሮጀክቶች ከ100 ፐርሰንት እስከ 200 ፐርሰንት ተጨማሪ በጀት ማስከተላቸው ተገልጿል። መጀመሪያ ከተመደበላቸው በጀት ከ78 በመቶ ጭማሪ ተደርጎላቸው ተጨማሪ ገንዘብ የጠየቁ በመስኖና በዩኒቨርስቲዎች የሚከናወኑ ፕሮጀክቶች መኖራቸው በቅድ ከተያያዘ በጀት ብር 132 ቢሊዮን በላይ ተጨማሪ በጀት የወጣባቸው ከ180 በላይ የመንገድ ፕሮጀክቶች መኖራቸው ከዚህ ውስጥ ከ75 በመቶ በላይ ተጨማሪ ወጪ የወጣላቸው የመንገድ ፕሮጀክቶች መኖራቸው በሪፖርቱ ተመላክቷል። በአበልና በጥቅማጥቅም ማነስ ምክንያት በርካታ ልምድ ያላቸው ሰራተኞችን ማቆየት አለመቻሉን፣ በሀገሪቱ በተወሰኑ አካባቢዎች በተፈጠረ የጸጥታ ችግር ምክንያት የኦዲት ስራን በእቅዱ መሰረት ማከናወን አለመቻሉ፣ የኦዲት ተደራጊ መስሪያ ቤት ኃላፊዎችና ሰራተኞች በመቀያየር ምክንያት መረጃን በጊዜ ማቅረብ አለመቻሉ ከወቅቱ የኑሮ ውድነት አኳያ ለኦዲተሮች የመስክ ስራ ቆይታ የሚሆን አበል በቂ ባለመሆኑ በኦዲተሮች ላይ ከፍተኛ ጫና መፍጠር ለፌዴራል ዋና ኦዲተር ቢሮ ዋና ዋና ተግዳሮቶች መሆናቸው ተገልጿል። አንጋፋው ሪል ስቴት ተገዶ ግንባታ ማቋረጡ ተሰማም። ሰሞኑን በአያት ሪል ስቴት በግንባታ ስራ ላይ የነበሩ ሰራተኞች በተከታታይ ከፎቅ ወድቀው ህይወታቸው ማለፉ በሰፊው ተዘግቧል። ሰኔ 14 2017 ከረፋዱ አራት ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉ ተረጋግጦ ነበር። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን፣ ሁለት ሰራተኞች ከህንፃው አራተኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ካቦ በመበጠሱ አደ

በወቅቱም ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቾ ወድቆበት ወዲያውን ሕይወቱ ያለፈ ሲሆን ከወደቁት ሁለት ሰራተኞች ውስጥ አንዱ ሰራተኛም በተመሳሳይ ወዲያ ሕይወቱ አልፏል። የልስን ስራ ሲሰራ የነበረው አንዱ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለሕክምና እርዳታ ወደ ሆስፒታል መወሰዱም ይታወሳል። ሰኔ 13ም አራት የቀን ስራ ሰራተኞች በተመሳሳይ ሁኔታ ከሪልስቴቱ ህንፃ ላይ ወድቀው ሁለት ሰራተኞች ሕይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን የሪልስቴቱ ስቴቱ የግንባታ ሰራተኞች ገልጸዋል። እንዲሁም ሰኔ 12 ቀን 2017 ዓ.ም አምስት የግንባታ ሠራተኞች ከሕንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሠራተኞች ሕይወት ሲያልፍ በሶስቱ ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። በሕንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ የገለጹ ሲሆን በሳምንት አንድ ወይ ሁለት ሰራተኞች አደጋ እንደሚደርስባቸውም ተነግሯል። ሰራተኞቹ አክለውም ሪል ስቴቱ በሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ እንደሚገባም አሳስቦ ነበር። ተደጋጋሚ ሰራተኞች ሞት የተከሰተበት ሪል ስቴቱ ለጊዜው በሳይቱ ላይ የሚያከናውነውን የግንባታ ስራ ማቆሙን ሰራተኞች ለአቦል ዜና ገልጸዋል። ባለፈው ሰኞ ማለትም ሰኔ 16 ቀን በጠዋቱ ወደ ስራ ገበታቸው ያመሩ የግንባታ ሰራተኞች በፖሊስ እንዲመለሱ ተደርጓል ተብሏል። በሺዎች የሚቆጠሩ ቤቶች የተገነቡበት የሚገኘው ሳይቱ እስከ መቼ ስራ እንዳቆመ ማወቅ አልተቻለም። የአካባቢው ሰዎች ህንፃው የሚገነባበት ቦታም ከባዕድ አምልኮ ጋር በተያያዘ መስዋዕትነት የለመደ ነው ሲሉ ይደመጣሉ። አድማጮቻችን ስለ አካባቢውና ስለ ግንባታው የምታውቁትንና የሰማችሁትን በአስተያየት መስጫ ላይ አካፍሉን። የመንግስት ህንፃዎች የማይመለከተው ተቋም ኪራይ እየሰበሰበባቸው ነው ተባለ። 37 ባለ 1 ና 2 ወለል ህንፃዎችን የማይመለከተው ተቋም ኪራይ እየሰበሰበባቸው ነው ተብሏል። የፌዴራል መንግስት ንብረት የሆኑ 37 ባለ 1 ና 2 ወለል ህንፃዎችን የማይመለከተው ተቋም ኪራይ እየሰበሰበባቸው የሚባሉ እያነጋገር ይገኛል። የፌዴራል ቤቶች ኮርፖሬሽን የፌዴራል መንግስት የሆኑ የኪራይ ቤቶችን የማስተዳደር ስልጣን ቢኖረውም በድሬዳዋ ከተማ ያሉ 37 ህንፃዎችን እና አንድ መጋዘን ግን እያስተዳደራቸው አይደለም ተብሏል። የፌዴራልና ኦዲተር መስሪያ ቤት በ2016 በጀት ዓመት በአካሄደው የክዋኔ ኦዲት የተጠቀሱትን ቤቶችና መጋዘኑን ከህግ ውጭ ላለፉት 20 ዓመታት አከራይቶ ኪራ የሚሰበስብበት የኢትዮጵያ ማዕድን ኮርፖሬሽን ነው ተብሏል። በሌላ በኩል የተለያዩ አስሬ ፌዴራልና በሌላ በኩል የተለያዩ የአዲስ አበባ አስተዳደር ተቋማትም ለኮርፖሬሽኑ በአግባቡ ኪራ እየከፈሉ እንዳልሆነ የኦዲት ምርመራው አረጋግጧል። በዚህም ኮርፖሬሽኑ ከ29 ሚሊየን ብር በላይ ሳይሰበስብ ቀርቷል ተብሏል። ኮርፖሬሽኑ ከ2700 በላይ የቤት ሲሰጠን ጥያቄዎችም ቀርበው ለት ምላሽ ያልሰጠ መሆኑ በኦዲት ግኝት ተካትቷል። ኢትዮጵያ የትራምፕን መግለጫ ውድቅ አደረገች። የታላቁ ህዳሴ ግድብ ማስተባበሪያ ቢሮ ኃላፊ ፕሬዚዳንት ትራምፕ ግድቡን አስመልክቶ የሰነዘሩትን አስተያየት ውድቅ አድርገዋል። የጽህፈት ቤቱ ዋና ሥራ አስፈጻሚ ዶክተር አረጋዊ በርሄ ፕሬዚዳንቱ ትሩዝ ሶሻል ተብሎ በሚታወቀው የማኅበራዊ ትስስር ገጻቸው ዩናይትድ ስቴትስ የህዳሴ ግድብን በገንዘብ ደግፋለች ማለታቸውን መሠረተ ቢስ ብለውታል። ኃላፊው ህዳሴ ግድቡ ከ2003 ዓ.ም ጀምሮ በኢትዮጵያ ህዝብ ሀብት፣ ጉልበት፣ እውቀትና በኢትዮጵያ መንግስት የገንዘብ ድጋፍ እየተገነባ ያለ ነው ሲሉ አጽንኦት ሰጥተዋል። አክለውም የአሜሪካው መሪ ንግግር ከዓለም አቀፉ ፖለቲካ ጋር የተያያዘ ነው ማለታቸውም ተዘግቧል። አሜሪካ የኢራንን የኒውክሌር ክምችት አልመታችም ተባለ። የዩናይትድ ስቴትስ ኮንግረስ ማን የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር ድል ለማወጅ ግልጽ ቃላትን እንዲጠቀም ጠይቀዋል። ዴሞክራቱ ብራንድ ሼርማን ከቢቢሲ ጋር ባደረጉት ቃለ ምልልስ ኢራን አሁንም የዩራኒየም ክምችቷን እንደያዘች በመግለጽ ይህም በግምት ለዘጠኛ የኒውክሌር ጦር መሳሪያዎች በቂ ይሆናል ሲሉ ተደምጠዋል። ዩናይትድ ስቴትስ ለዩራኒየም ማበልጸግ አስፈላጊ የሆኑትን ሴንትራፉጅ እንዳስወገደች የሚገልጽ ከዋይት ሀውስ የተሰጠ ምንም ነገር የለም ሲሉ አክለውም ተናግረዋል። የኢራን መንግስት ብሮድካስት ምክትል የፖለቲካ ዳይሬክተር ሀሰን አብዲኒ በአሜሪካ ኢላማ የተደረጉት ሶስት ቦታዎች ጥቃቱ ከመፈጸሙ ከተወሰነ ጊዜ በፊት ተወስደዋል ብለዋል። እናም ኢራን ቁሳቁሶቹ ቀድሞውኑ ስላሸሸቻቸው ትልቅ ጉዳት አላጋጠማትም ብለዋል። በሌላ በኩል ግን የአሜሪካ ባለስልጣናት ተልእኮውን የተሳካ ነው ሲሉ የእስራኤል ባለስልጣናትን ጨምረው አድንቀዋል። የዩናይትድ ስቴትስ መከላከያ ሚኒስተር ፔቴ ገስት ማክሰኞ በሰጡት መግለጫ ሁሉንም አይቻለሁ፣ የእኛ የቦምብ ጥቃት ኢራን የኒውክሌር ጦር መሳሪያ የመፍጠር አቅምን ያጠፋ ነበር ብለዋል። ቦንቦቹ አውዳሚ አልነበሩም የሚል ሰው ፕሬዝዳንቱንና የተሳካውን ተልእኮ ለማዳከም እየሞከረ ነው ሲሉ ሄግዝ ተደምጠዋል። ኢራን ከእስራኤል ጋር የሚሰሩትን በስቅላት መግደል ጀመረች። ኢራን ለእስራኤል ሲሰልሉ ነበር ተብለው የተከሰሱ ሶስት ሰዎችን በስቅላት መቅጣቷን የአገሪቱ የፍትህ ተቋማት የዜና ምንጭ አስታውቋል። ሚዛን የተባለው የኢራን ፍትህ ተቋማት የዜና ወኪል እንደዘገፈው በስቅላት የተቀጡት ግለሰቦች በተጨማሪም በሀገሪቱ ውስጥ ግድያዎችን ለመፈጸም የሚያስችሉ ቁሳቁሶችን በድብቅ ለማስገባት በመሞከር ተከሰዋል። የዜና ወኪሉ በስቅላት የተቀጡት ሰዎች ስምን የዘረዘረ ሲሆን ኤድሪስ አሊ፣ አዛር ሾጃይ እና ራሱል አህመድ ራሱል ናቸው። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ነው ለስቅላት ላበቃቸው የፍርድ ሂደት የበቁት። እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅት የእስራኤል ሰላዮችና ተባባሪዎቻቸው በኢራን ውስጥ የተለያዩ ተግባራት መፈጸማቸው ሲነገር ቆይቷል። ይህንንም ተከትሎ ኢራን ለቀናት በዘለቀው ግጭት ወቅት ከእስራኤል ጋር ግንኙነት አላቸው ተብለው የተከሰሱ 700 ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር ኒውስ የተባለ መገናኛ ብዙሀን ዘግቧል።